የኤርትራ ማስታወቂያ ሚኒስትር ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ጥሰት ፈጽማለች በማለት የኢትዮጵያ መንግስት በሐሰት የዲፕሎማሲ ዘመቻ ከፍተዋል በማለት ከሷል። ሚኒስትሩ ኢትዮጵያ ይህንን ክሷን ለተባበሩት መንግስታት ድርጅት ዋና ጸሐፊና ለተለያዩ ሀገራት መሪዎች በላከችው ደብዳቤ ይገልጻለች ብሏል። የኢትዮጵያ መንግስት ይህንን ከሲያሰማው ዓለም አቀፉን ህብረተሰብ በማሳሳት ለጦርነት አጀንዳው ድጋፍ ለማግኘት ነው በማለት ወቅሷል። ሚኒስትሩ ይልቁንስ የኢትዮጵያ ገዢ ፓርቲ የኤርትራ የባህር ወደቦችን በህጋዊ መንገድ ወይም በወታደራዊ ኃይል ለመያዝ ተንኳሽ መግለጫዎችን ሲሰጥ መቆየቱ ይታወቃል ብሏል። በአማራ ክልል ደቡብ ጎንደር ዞን የፋኖ ታጣቂዎች በሚጥሏቸው የእንቅስቃሴ ገደቦች የተነሳ መንገዶች በመዘጋታቸው የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የሚወስዱ ተፈታኞች ፈተና ወደሚሰጥበት ደብረ ታቦር ዩኒቨርሲቲ ለመሄድ መቸገራቸውን ዋዜማ ሰምታለች። ተፈታኞቹ ከትላንት ጀምሮ እስከ እሁድ ድረስ ወደ ዩኒቨርሲቲ መግባት እንደሚጠበቅባቸው ምንጮች ገልጸዋል። ታጣቂዎቹ ከእስቴ ወረዳና አካባቢ ወደ ስማዳ ወረዳ ከስማዳ ወረዳ ወደ እስቴ ወረዳ እንዲሁም ወደ ጋይንት አቅጣጫ ባሉ መንገዶች ላይ የተሽከርካሪ እንቅስቃሴ ገደም መጣላቸውን ዋዜማ ተረድታለች። እንግዲህ ፈተናው በአገር አቀፍ ደረጃ መሰጠት ይጀምራል። በጋምቤላ ክልል አኟ ዞን በጎግ ወረዳ የ12ኛ ክፍል ፈተና ለመውሰድ ወደ ጋምቤላ ከተማ ሲጓዙ የነበሩ ሶስት ሴት ተማሪዎችና አንዲት የ13 ዓመት ልጅ ረቡዕ ዕለት በታጣቂዎች መታገታቸውን የክልሉ ፖሊስ አስታውቋል። እገታውን የፈጸሙት ከደቡብ ሱዳን ሰርጎ የገቡ የሙርሌ ጎሳ ታጣቂዎች እንደሆኑ ፖሊስ ገልጿል። ታጋቾችን ለማፈላለግና ለማስለቀቅ የጸጥታ ኃይል በአካባቢው ተሰማርተዋል ተብሏል። በምዕራብ ጎንደር ዞን ታጣቂዎች ፈጸሙት በተባለ ጥቃት በትንሹ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁ ደግሞ መታገታቸው ተገልጿል። የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁ ደግሞ መታገታቸውን የአካባቢው አስተዳደርና የአሽከርካሪዎች ማህበር ገልጸዋል። ጥቃቱ የተፈጸመው በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኞ ሰኔ 16 ከቀኑ 11 ተኩል ገደማ ሲሆን፣ የአካባቢው አስተዳደር ለጥቃቱ የቅማንት ታጣቂዎችን ተጠያቂ አድርጓል። በጥቃቱ ህይወታቸውን ካጡ መካከል አብዛኞቹ ከጅቡቲ ማዳበሪያ ጭነው በጸጥታ ኃይሎች ታጅበው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸውን ቢቢሲ ዘግበዋል። የምዕራብ ጎንደር ዞን አስተዳዳሪ በጥቃቱ 16 ሹፌሮች መገደላቸውን ገልጾ ታጣቂዎቹ ሹፌሮቹን ከመኪና እያስወረዱ በጭካኔ ጨፍጭፈዋቸዋል ብሏል። በየአመቱ 11 ሺህ ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መልኩ ከሀገር ይወጣሉ ተባለ። በየአመቱ 110 ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገ ወጥ መንገድ ከሀገር እንደሚወጡ የዞኑ ሴቶችና ህጻናት ማህበራዊ ጉዳይ መምሪያ አስታውቋል። ከፍተኛውን ቁጥር የሚይዘው የትግራይና የደቡብ ክልል ወጣቶች እንደሆኑ መምሪያው ገልጸዋል። ከመላው ሀገሪቱ በህገ ወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው ሲል መምሪያው ማስታወቁን ከጀርመን ድምፅ የተገኘው መረጃ ያሳያል። በዓመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶቹ የቤተሰቦቻቸውን ንብረት በመሸጥ ጭምር እስከ አንድ ሚሊዮን ብር ለደላላ በመክፈል በሕገወጥ መልኩ ከሀገር ይወጣሉ ሲሉ የምዕራብ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ እንደገለጹለት ዘገባው አስቀምጠዋል። በዚህ መንገድ ከሀገር ከሚወጡት መካከል ከደቡብ ክልል በተለይ ከወላይታ ዞንና ከትግራይ ክልል የሚወጡ ከፍተኛውን ቁጥር ይዛሉ ያሉት ቡድን መሪው በሶማሌ ክልል ከምስራቅ አማራ ዞኖች ከወሎና ከሰሜን ሸዋ ከኦሮሚያ አርሲ ዞን እንዲሁም በርከት ያሉ ሰዎች በመስመሩ ለመውጣት እንደሚመጡ አስረድተዋል። በሚደረግ ጠንካራ የቅንጅት የመከላከል ስራ ደግሞ በየዓመቱ ከ3000 እስከ 4000 የሚሆኑትን ወደ የቤተሰቦቻቸው የማድረስ ስራ እንደሚሰራ መናገራቸውን ዘገባው አካቷል። በኬንያ በተካሄደው የተቃውሞ ሰልፍ 16 ሰዎች ሲሞቱ በመቶዎቹ የሚቆጠሩ ቆስለዋል። በኬንያ መንግስትን በመቃወም በተደረጉ ሰልፎች ቢያንስ 16 ሰዎች መሞታቸውን አምነስቲ ኢንተርናሽናልና የኬንያ ብሔራዊ የሰብአዊ መብት ኮሚሽን አስታውቋል። ሰኔ 18 በተቀሰቀሰው ተቃውሞ ሰልፍ ተቃዋሚዎች ፖሊስና ጋዜጠኞችን ጨምሮ 400 ሰዎች ቆስለዋል። ሰልፈኞቹ ከፖሊስ ጋር የተጋጩ ሲሆን ፖሊሶቹ አስለቃሽ ጋዝና ኃይል መጠቀማቸውን አልጀዚራ ዘግበዋል። ይህ ተቃውሞ የተካሄደው የታክስ ጭማሪን በመቃወም ሰልፈኞች ወደ ፓርላማ ቅጥር ግቢ ከገቡ ከአንድ ዓመት በኋላ ነው። በወቅቱ 60 ሰዎች በጸጥታ ኃይሎች መገደላቸው ይታወሳል። በዋና ከተማዋ ናይሮቢ ከተሰበሰቡ ሰልፈኞች መካከል አንዳንዶቹ የኬንያ ባንዲራዎችንና ባለፈው ዓመት የተገደሉ ሰልፈኞች ፎቶች የተለጠፉባቸው ፖስተሮቹን ይዘው በመውጣት ሩቶ ከስልጣን ሊወርድ ይገባል የሚል መፈክሮችን በማሰማት ተቃውሟቸውን አሰምተዋል። የሀገሪቱ መንግስት ሰልፈኞቹ በቴሌቪዥንና በሬዲዮ ቀጥታ ስርጭት እንዳያስተላልፉ አዘዋል። ይሁን እንጂ የመዲናዋ ከፍተኛ ፍርድ ቤት እንዲተላለፍ ፈቅዷል።